አብዛኞቻችሁ በጠየቃችሁት መሰረት እንግዲህ ስለ አብርሃምና ስለ ሩታ ጉዳይ ማወቅ ትፈልጋላችሁ። በተለይ ሽምግልናው ምን ላይ ደረሰ ሽማግሌዎቹ ምንድንነው ያደረጉት? በተለይ እንግዲህ አብርሃምና ሩታን ለማግኘት ወስኖ እንደነበረ በትላንትናው ዕለት ነግራችሁ ነበረ። ስለዚህ ጉዳይ እንግዲህ አዲስ መረጃ አለ፣ ሽማግሌዎቹም ያስተላለፉት መልእክትም አለ። እጅግ በጣም በሚገርም ሁኔታ ደግሞ አብርሃም ለማመን የሚከብድ ነገር አድርጓል። ያንን ነገር እንግዲህ በዚህ ቪዲዮ በደንብ አርጌ ነግ ነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ኮናችሁ ሰብስክራይብ ማድረግ እንዳይረሳ፣ ወደ ጉዳያችን በአብዛኞቻችሁ ጥያቄ መሰረት እንግዲህ ያው የአብርሃምና ና የሩታ ጉዳይ ምን ላይ ደረሰ ደረሰ፣ የሽምግልና ጉዳይስ ምን ላይ ደረሰ ደረሰ ብላችሁ በጠየቃችሁት መሰረት እንግዲህ ይህን ቪዲዮ አዘጋጅቻለሁ። እንግዲህ በጣም በሚገርም ሁኔታ ያገኘሁት መረጃ ብዙዎቻችሁን ያስገርማል ብዬ አስባለሁ። አብርሃም እንግዲህ ትልቅ ትልቅ የሚባል ነገር አድርጓል። ምንድን ነው ያደረገው? በተለይ እጅግ በጣም በሚገርም ሁኔታ እንግዲህ በትላንትናው እለት ሄሩሜላ እንግዲህ ፈልገውን ነገር ስትናገር ነበረ። በተለይ ከአብርሃም ጋራ መኖር እንደምትፈልግና ከሱ ጋራ መሆን እንደምትፈልግ ጊዜ ማሳለፍም እንደምትፈልግ ስትናገር ነበረ። ያንን ነገር እንግዲህ ስታነሳ የነበረችበት ምክንያትም አብርሃምና ሩታ እንዳይታረቁና ከሽማግሌዎቹ ጋራም እንዳይገናኙ ስለፈለገች እንደሆነ በደንብ አርጌ ስነግራችሁ ነበረ። እንግዲህ እንደሆነው እጅግ በጣም በሚገርሙ ሁኔታ አብርሃምና ሄርሜላ እንግዲህ የሆነ ሀገር እንደሄዱና በዚህ ምክንያት ምክንያቱም እንግዲህ ያው ሽምግልና ላይ መሳተፍ እንዳልቻለ ለመረዳት ችለናል ማለት ነው። እንግዲህ ሽማግሌዎቹ ጠርቶት በክብር እንግዲህ አብርሃም ቦታው ላይ መገኘት አልቻለም ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ እንግዲህ አብርሃም አሁንም በድጋሚ ማለት ይቻላል ሽምግልናው ላይ መገኘት እንዳልፈለገ በግልጽ አሳይቷል ማለት ነው። ይሄ ነገር እንግዲህ የሆነ ሙሉ በሙሉ ማለት ይቻላል በሄርሜላ ምክንያት ነው፤ በደንብ ስንናገር ነበረ። እንግዲህ ሄርሜላ በጣም ብዙ ነገሮችን ስታረግ ነበረ። እንግዲህ እያሰበችውን ነገርም በደንብ እያሳካች እንደሆነ በግልጽ እንግዲህ ተናግራለች ማለት ነው። እሱ ብቻ አይደለም። በጣም የሚገርማችው በሶሻል ሚዲያ ላይ በተለይ በቲክቶክ እና በዩቲዩብ አካውንቷ እንግዲህ በሚገርም ሁኔታ የተለያየ ቪዲዮዎችን በመልቀቅ የተለያዩ ፎቶዎችን በመልቀቅ እንግዲህ ከአብርሃም ጋራ እየተዝናናች ወይም ደግሞ ከአብርሃም ጋራ ጊዜ እያሳለፈች እንደሆነ ለሩታ የሚመስል እንግዲህ ቪዲዮዎችን በብዛት እየለቀቀች ትገኛለች። እጅግ በጣም በሚያሳዝን ሁኔታ እንግዲህ ሩታም ይህንን ነገር ዝም ብላ እየተመለከተች ትገኛለች። ምክንያቱም እንግዲህ ከአብርሃም ጋራ ያላት ግንኙነት ያበቃ ይመስላል። በተለይ አብርሃም ጋራ ያላት ተስፋም እጅግ በጣም የሚያሳዝን ስለሆነ ወይም ደግሞ መቀየር ስለማይፈልግ ሕይወቱ መቀየር ስለማይፈልግ ወደ ሩታ መመለስም ስለማይፈልግ እርግጠኛ እንደሆነች በደንብ ያሳያል ማለት ነው። እንግዲህ ሩታ እጅግ በጣም እርግጠኛ ሆናለች። አብርሃም በፍጹም ሊቀየር አይችልም። ሕይወቱን መቀየር አይፈልግም። ወደፊትም ማሰብም አይፈልግም። የሚያስበው ነገር በሙሉ እጅግ በጣም ግራ የሚያጋባና በጭራሽ እንግዲህ ከአንድ ባለ ትዳር የማይጠበቁ ንግግሮ ችን እያደረገ በተግባርም ቢሆን እንግዲህ የማይደረጉ ነገሮችን በተለይ ፍቺው እስከሚፈጽም እንኳን መጠበቅ አለመቻሉ እጅግ በጣም አሳዝኗታል ማለት ነው። ሽማግሌዎችም እንግዲህ በስተመጨረሻ በጭራሽ አብርሃም ሊቀየር የማይችል አይነት ወንድ ስለሆነ ለእርቅም፣ እኔም ዝግጁም አይደለውም እሱም ዝግጁ አይደለም፣ ስለዚህ እንግዲህ ከአሁን በኋላ ለብቻችን ልጃችን ማሳደግ አለብን ብላ በግልጽ ስትናገር ነበረ። እንግዲህ ሄርሜላም ያደረገ ነገር እጅግ በጣም የሚያሳፍርና በተለይ ማህበረሰቡ የሚቀበል አይነት ነገሮች አይደሉም። በተለይ ተመልካች እንግዲህ እጅግ በጣም እንዳዘነባቸው የሚያረጉት ነገሮችም እጅግ በጣም ጋጦጥ እንደሆነ እንግዲህ በተደጋጋሚ ስናወራ ነበረ። በተለይ ሄርሜላ የምታረገው ነገር እጅግ ያሳፍራል። አብርሃም ደግሞ ሁሉንም ነገር እያወቀ በዚህ ሰዓት እንደዚህ አይነት ነገሮችም ማድረጉ ራሱ ለተመልካችም ክብር እንደሌለው በደንብ የሚያሳይ ነገር ነው። እንግዲህ ሩታ የራሱ እሷን መንገድ ወስናለች። ከዚህ በፊትም እንግዲህ ሩታን ስንደግፍ በምክንያት ነው። ምክንያቱም ያው በትክክለኛ መንገድ ላይ ስላለች ነው። እያንዳንዱ የምታደርገውን ነገር በደንብ ስለምታውቅ ነው። ከዚህ በፊትም እንግዲህ የአብርሃምን ጸባይ ይስተካከላል ብለን በጣም ስንደፋ ነበረ። እንግዲህ በተለይ አብርሃም እንዲስተካከል በጣም በጣም ብዙ መልእክቶችን ልከንለት ነበረ። በጭራሽ መስተካከል አይፈልግም። ወደ ራሱ ህይወት መመለስ አይፈልግም። እጅግ በጣም በሚያሳፍር ሁኔታ እንግዲህ ነገሮችን በመደጋገም እና መጥፎ መጥፎ ነገሮችን በማድረግ ትዳሩን በራሱ እጅ እንደበተነ ለመናገር እንፈልጋለን ማለት ነው። እንግዲህ አብርሃም እስካሁን ድረስ ከሄርሜላ ጋራ የተለያዩ ቦታዎችን ላይ እየዞሩ የተለያዩ ነገሮችን እያደረጉ እንደሆነ ሰምቻለሁ። እሱ ብቻ አይደለም። በጣም በሚገርማችሁ ሁኔታ ሄርሜላ ያሰበችው ትልልቅ ሴራዎችም አሉ። በዚሁ ይቀጥላል። እንግዲህ የእሷ ሴራ እጅግ በጣም በሚገርም ሁኔታ ከእሱ ጋር እንግዲህ ያው አንዳንድ ጊዜ ማሳለፍም እንደምትፈልግ በተለይ እጅግ በጣም በሚያሳፍር ሁኔታ ከእሱ ጋርም ማደርም እና የተለያዩ ነገሮችን ማድረግ እንደምትፈልግ በግልጽም እያሳየችን ትገኛለች ማለት ነው። ፕራንክ ቢሆንም ሁሉም ነገር እንግዲህ ፕራንክ አድርጋ የምትናገረው ነገሮች በሙሉ ከልቧ የምትፈልግ በተለይ ሩታንም ለማስቀናት እጅግ በጣም በጣም እየለፋች እንደሆነ ያሳያል ማለት ነው እንግዲህ ማወቅ ያለባት በተለይ ሄርሜላ እስከዛሬ ድረስ ያላወቀች የሩታ ጸባይ እጅግ በጣም የተሳሳተችው ስህተት ልንገራችሁ፣ ሩታ በፍጹም በዚህ ጉዳይ ላይ እየቀናች አይደለም። ቅናት የሚባለውን ነገር አልፋለች። ልጅቷ አሁን በዚህ ሰዓት ስለ ፍቺ ጉዳይ ብቻ ነው የምታስበው። እያደረገችው ያለችው እያንዳንዱ ነጥብ እንግዲህ ከሕይወቱ ለማስወጣት ወይም ደግሞ ከሕይወቷ ለማስወጣት በተለይ አብርሃምን እስከ መጨረሻው ድረስ እንግዲህ ከራሷ ሕይወት ለማራቅ ነው የምትሞክረው እንጂ በጭራሽ ስለ ቅናት ወይም ደግሞ ፈንታ ወደ ህይወቷ ትመለሳለች የሚለውን ነገር በፍጹም ባታስቡት የተሻለ ነው። የሷ መቋም ያንን ስለሆነ የሚገልጸው በጭራሽ እንግዲህ ለመቅናትም ጊዜ እንደሌላት በደንብ አድርጋ ተናግራለች ማለት ነው። ስለዚህ እንግዲህ ሩታ በተለይ እጅግ በጣም የምታደርገውን ነገር በደንብ የምታውቅ ያው የሚጠቅማትን ነገር ወይም ደግሞ የሚጎዳትን ነገር ለይታ የምታውቅ አይነት ሴት ስለሆነች በቀላሉ የምትሸወድ አይደለችም። ስለዚህ ሄርሜላ ጉዳይ ላይ በፍጹም ባትሞክሪ የተሻለ ነው። የምታረጊው ነገር በሙሉ ህይወትሽን መልሶ ነው የሚጎዳ። አብርሃምም በዚህ ሁኔታ መቀጠል እጅግ ዋጋ ያስከፍላል። ነገ ላይ እጅግ በጣም በሚያሳዝን ሁኔታ አልቀሰራሱ ራሱ ይህንን ትዳር ልትመልሰው ስለማችል ካሁኑ እጅግ እጅግ በጣም ተጠንቀቅ። ምታረገው ነገር ወደፊትም ለልጅም የምታሳየው ቪዲዮ እጅግ በጣም የሚያሳፍር ስለሆነ ዛሬ የሆኑ ብትጠነቀቅ እየተሻለ ነው ብለን እንመክራለን። ስለዚህ እንግዲህ ያገኘሁት መረጃ በተለይ ስለ ሽማግሌዎቹ ሽማግሌዎቹ አብርሃምና ሩታን ጠርቶ ነበሩ። አብርሃም ግን ቦታው ላይ መገኘት እንደማይፈልግ በግልጽ አሳይቶናል ማለት ነው። እሱ ብቻ አይደለም እንግዲህ ቦታው ላይ መገኘት ብቻ ሳይሆን ለሽማግሌዎቹ መልስ እንኳን መስጠት አልቻለም። ወይም ደግሞ እንግዲህ ጠብቁኝ፣ ወይም ደግሞ መታረቅም ወይም ደግሞ መፋታትን እፈልጋለሁ ብሎ እንግዲህ እርቅም ወይም ደግሞ ፍቺም እንደሚፈልግ አይነት ሰው ሆኖ በጭራሽ ሊታይ ስለ ስላልቻለ እንግዲህ ሽማግሌዎቹ በሚያሳዝን ሁኔታ እየጠበቁት ነበረ። በዛሬ እለት በስተመጨረሻ እንግዲህ ያው ስላልመጣ ወደየቤታቸው ወደ የቤታቸው እንደተመለሱ አይተናል ማለት ነው። እጅግ በጣም ያሳፍራል አብርሃም፣ የምታደርገው ነገር በተለይ ለግላዊ ስሜት በተለይ እቺ ሄርሜላ የምታደርገውን ነገር አምነ እስከ መጨረሻው ድረስ መከተል እጅግ ዋጋ ያስከፍላል። ነገ ላይ የምታደርገው ነገር እንደማይቆጭ ተስፋ እናደርጋለን። እንግዲህ ነገሮች በማይፈለጉ መንገድ እየሄዱ ነው። አብርሃም ይሄንን ነገር የፈለገ ይመስላል ወይም ደግሞ ፍቺውን የፈለገ ይመስላል። እንግዲህ አብርሃም ይሄ መንገድ ያዋጣል ወይ ሳያዋጣም በደንብ የምን አይተን እንግዲህ የምንፈርድ ይሆናል። ስለዚህ እንግዲህ ውድ ቻናል ቤተሰቦች፣ በተለይ በዚህ ጉዳይ ላይ ያገኙት መረጃ ይህንን ይመስል ነበረ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።